ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይኔ? ያደው እግዚአብሔር መስገን። በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ውድ ጨረቃ ፋሚሊዎች በጠቅላላ ሰላማችሁ ይብዛልኝ። እናንተ መልካም ሰዎች፣ ብሩኪ አንድ ሼር አድርጓል የሆነ መልእክትና ቅድም የሆነ ቪዲ ማለት ግጥሙ ወይኔ አይደለም ግን የሆነ ግጥም ውብዬን ይገልጸዋል ብዬ የሆነ ግጥም ካይሚዬ ጋር አድርጌ ካይሚዬ እንደገጠመችለት አድርጌ ይገልጸዋል ብዬ ስላሰብ ፖስት አድርጌ ነበርና ብዙዎቻችሁ ተመችቷችኋል፣ ግን ብዙ ሰው አላዳመጠውም። በጣም ትንሽ ሰውን ያየው እና የእኔ ውዶች፣ የኔ ማሮች፣ የኔ ምርጣ ምርጦች፣ ጨረቃ ፋሚሊዎች፣ የምወዳችሁ የማከብራችሁ፣ ዛሬ እና ትላንትና የደስታ ቀን ነው አይደለም? እንዲህ የደስታ ቀን ነው። በጣም ደስ ብሎናል። የጨረቃዋን ደስታ የጨረቃዎችን ደስታ እያየን እኛም ተደስተናል። የሀይምዬን ፈገግታ ግን ልብ ብላችሁ አይታችሁታል። ትናንትና ፈገግታውን በደንብ አይታችሁታል። የኔ እናት እንደት ደስ እንዳላት እኮ እንጃ። የሰው ደስታ የሚያስደስተው ሰው ትናንት ያልተደሰተ አለ ብዬ አላስበ ላችሁም ደስ ብሎናል። እኔማ ቪዲዮዬን ማለት ነው በእኔ ስልክ በባሌም ስልክ ነው እየገባሁ ሳይ የነበረው። በነገራችን ላይ አንድ መረጃ ልንገራችሁ በአንድ ስልክ በአንድ ኢሜይል በተደጋጋሚ ገብታችሁ አትዩት እሺ ቪዲዮ ታይቶ ስለማይ ብዙ ጊዜ ቪዲዮቸውን በደበረን ቁጥር ነው እየገባ ነው የምናየው ምክንያቱም በሆነ የምንጽናን ነው የምንዝናን ነው በእነሱ ስለሆነ የሆነ ደበረ ሲለን የእነሱን ቪዲዮ ነው የምናየው እና እባካችሁ እንትን አትበሉ ማለት ደጋግማችሁ አትዩባት፣ በአንድ ስልክ ማለት ነው። ኢሜል ቀየር እያረጋችሁ ዩ ካያችሁም። እና ቡቡዬ የሆነ መልእክት ሼር አድርጓል። ዛሬ ወንዶች ቀን ነው እንዲቆይ፣ የእኔ ጓደኞች፣ ጠንካራ ጓደኞቼ፣ መልካም የወንዶች ቀን፣ ዛሬ ወንዶች ቀን ነው ብሎ ሼር አድርጓየሁትና ደግሞ የወንዶች ቀንም አለ ዛሬ ወንዶች ቀን ለማንኛውም ማያ ደስ ይላል። እንኳን አደረሳችሁ እንኳን አደረሳችሁ ወንዶችዬ፣ ሁላችሁ ማለት ነው። ለካ የሴቶች ቀን አለ የወንዶች ቀን የማይኖርበት ምን ምክንያት አለ? አቤት እንደው እንደው ፈረንጆች የማታመጡት የለ። የሴቶች ቀን፣ የወንዶች ቀን። በነገራችን ላይ ሴቶችን ሳይሆን ማክበር የሴቶችን ቀን ሳይሆን ሴቶችን ነው የወንዶችን ቀን ሳይሆን ደግሞ ወንዶችን ነው ማክበር። ውዶቼ ሴቶች ባሎቻችሁን ወንዶች ቀን ብላችሁ ከምታሽቃብጡ ወንዶችን ከአክብሩ፣ ባሎቻችሁን አክብሩ። እንደዛ ነው የሚሻለው። አይደለም እንዲህ ውዶቼ? እና በነገራችን ላይ ሌላ መልእክት ደግሞ ሼር ያደረገው ነገር አለና ቡቡዬ ያው በሰሞኑ ነገር ነው በነገራችን ላይ ምንም የተደበቀ ነገር የለም። ቡቡዬ ምን ሆኖ ነው ምናምን የምትሉ ልጆች አላችሁ እና ስራችሁን ስሩ። እነሱ ፍቅር በፍቅር ናቸው፣ እግዚአብሔር ይመስገን። አርፋችሁ ስራችሁን ስሩ። ቅመሞች እዬ እነሱ አንዳንድ ፖስ በሚያደርጋቸው ጉዳዮች ነው እንግዲህ ምን ሆኖ ነው ምናምን ያላችሁ ልጆች ያላችሁ በውስጥና ተቀላችሁ ከትላንት ወዲያ የተፈጠረውን ብሩኬን በጩቤ ተወግቷል፣ በስለት ተወግቷል እያሉ ያልሆነ ወሬ እያወሩ ቤተሰብ ለማሸበር ስንት ነገር ተደርገዋል። ገባችሁ? ይሄ ነገር ደግሞ ያሰበ ሰው ነው የሚያወራው። በነገራችን ላይ ይሄንን እና በዛ አጋጣሚ ዛሬም ነገም ተነገ ወዲያ የምናገራለው ሀይሚና ብሩኬ ጥንቃቄ አይለያችሁ፣ ተጠንቀቁ። ምክንያቱም ሰው በልቡ ያለውን ነው የሚያወራው፣ ሰው ያሰበውን ነው የሚያወራው። ከዛ ባለፈ መብርሃን ተጠብቃችሁ፣ መድኃኔዓለም የጠብቃችሁ። ግን ደግሞ እግዚአብሔር አግዙኝ አግዛችኋለሁ፣ ረዳችኋለሁ ስለሆነ ያለው እርዱኝ፣ ረዳችኋለሁ ስለሆነ፣ እናንተም በተቻላችሁ መጠን ተጠንቀቁና አንዳንድ ፖስቶች አሉ እያደረገ ሼር የሚያደርጋቸው ነገሮች አሉ እነሱ በዛ ምክንያት ነው። እውነት ለመናገር ያስከፋል አይደለ ውዶችን እናንተ ብትሆኑ ያስከፋል በጣም ያስከፋል የማይደረግ ነገር ነው እያደረጉ ያሉት የማይባል ነገር ነው ይሄ ልጅ ተወጋ ብሎ ማውራት ምን ማለት ነው አይባልም በጣም ይሁን ማማረት ራሱ በጣም ከባድ ነው እና ሼር የሚያደርጋቸው ነገሮች ለዛ ነው ምንድን ነው በምን በምን ነበረ በቀደም ምን ነበር? ያሉ ለጥቅም ብቻ እኛን አትፈልጉ። ብቻ ግን ሰሞኑን ሼር የሚያደርጋቸው ነገሮች የሆነ ውስጡ እንደተከፋ እንደተረበሸ የሚያስከፋው ነገር እንዳለ ነው የሚያሳየው። እና ነገር ግን ያው እንደነገርኳችሁ በዚህ ነገር ምክንያት ነው። በቃ ሌላ ነገር አዲስ ነገር የለም። በቀደም በተደረጉት ነገሮች ናቸው። እኛ ቪዲዮ የተለቀቀልን ከትላንት ወዲያ ቢሆንም ነገሮች ግን ቀደም ብሎ ነው የተጀመሩት። የተወራው ቀደም ተብሎ ነው። ገባችሁ? ምክንያቱም ሃይሚ ብሩኬ ቪዲዮ ሰርተው የለቀቁት ከተወራ በኋላ ነው። ምዙ ተብሎ በየሶሻል ሚዲያው ብዙ ነገር ተወርቶ ቤተሰቡ ደውለው፣ ወንድም ወንድሞቹ ደውለው ብዙ ነገር ከተባለ በኋላ ነውና መድኃኔዓለም ባፍ ይለፍላት እንደዛ አይነት ነገር ከባድ ነው። እና ባፍ ይለፍለት። እና ፖስት እያደረገ ያላቸው ነገሮች ያ ስላስከፋው ነው ገባችሁ። እና ፖስት ያደረገው ደግሞ ምንድን ነው የሚለው፣ አንዳንዴ በሕይወታችን የምንሰቃየው መጥፎ ሰዎች ስለሆኑ ሳይሆን መቼ ደግም መሆን እንዳለብን ስለማናቅ ነው። ከልክ ያለፈ ደግነትና የዋህነት ራስን ዝቅ ያስደርግ። በትክክል ደስ የሚል አባባል በጣም አንዳንዴ በህይወታችን ማለት ነው ከልክ ያለፈ የዋህነት ከልክ ያለፈ ደግነት ዋጋ ያስከፍለናል ውዶቼ ብዙ ጊዜ ማለት ነው በዚች ምድር ላይ የሚጎዱት የዋህ ሰዎች ናቸው መልካም የሚባሉ ሰዎች ናቸው ጥሩ ሰዎች ናቸው የሚጎዱት ማለት ነው እውነት ነው የምላቸው በጣም በነገራችን ላይ ሀይሚና ብሩኬ ማለት ነው በተቻላቸው አቅም ሰውን ይረዳሉ። በተቻላቸው መጠን አብረን እንደግ፣ አብረን እንብላ፣ አብረን እንኑር የሚሉ ሰዎች ናቸው። እኔ እንኳን እስከማውቃቸው ድረስ ማኔና እኔ በነገራችን ላይ እስከማውቃቸው ድረስ ሶሻል ሚዲያ ላይ አብረን ነው። በቃ እኔ እንጃ፣ ምክንያቱም እነሱ ዩትዩብ ሲጀምሩ ጀምሬ አብሬያቸዋለሁ እስካሁን ድረስ። እኔ እንጃ ለሰው ክፋት ሲሰሩ አይቻላቅም። አንዳንድ ጊዜ ስለ እርዳታ ስለ እርዳታ ደግሞ ሀይሚና ብሩኬን አውቃችሁ ለማስጠቆር፣ አውቃችሁ የሆነ ነገር ለማስባል ክፉ ለማስባል በሶሻል ሚዲያ ለማስጠቆር የምትሞክሩ ሰዎች አይሳካላችሁም። ሥርዓት ያዙ። ምክንያቱም እነሱ እምቢ አያውቁም፣ እሺ እንጂ እምቢ አያውቁም። እምቢ አያውቁም። በቃ የተጠየቁትን እሺ ነው የሚሉት። ያ ደግሞ ምንድነው መልካምነታቸው። እምቢ ማለት መብታቸው ነው አደለ እንዴ? መብታቸው ነው ሶሻል ሚዲያ እኔ ከአሁን በፊት በጣም ብዙ ልጆች ስማቸውን ሲያጠፉ ስለሰማሁ ነው ይሄን ያልኩበት ምክንያት መብታቸው ነው እንዴ እምቢ ማለት መብት አላቸው ግን ደግሞ እምቢ አይሉም እናንተስ ስንት በጣም ብዙ ዩቱበር በጣም ብዙ የእርድፋንየሚሰጣል አይደለ ለምን እነሱ ጋር ትሮጣላችሁ እኛ እኮ እያየን እኮ ነው መቀዶኒያ ሳይቀረ እየሄዱ ስንት ነገር የሚያደርጉ ልጆች ናቸው ግን አንድ ቀን እንኳን ተሳስቷቸው ወይ ደግሞ ሳይመቻቸው ቀርቶ ወይ ደግሞ ከቦታ ልዩነት አንጻር ያልሆን አልሳካ ሲል እንደዚህ አረጉ፣ እንደዚህ እምቢ ያሉ ብላችሁ ስማችሁን አታጥፉ። ያጥፋችሁ የሚያጠፋው